እኒምን ብሎ ሸራረገ። ሁሉንም ነገር ለብቻሽ አግኝቼ እነግርሻለሁ ሀይሚዬ አለ ማለት ነው። ዳኒ እንግዲህ ሃይሚን እንደሚያፈቅራትና እንደሚወዳት እፊቱ ላይ እየታየበት፣ በሁኔታው በሁሉ ነገሩ እየታየበት ነው። ሶስናም ተያይዛችሁ ገደል መግባት ትችላላችሁ፣ አንተና ሃይሚ ብለዋለች ማለት ነው። እሱንም የምናይ ይሆናል። ስለ ቡሪኬ ስለ ቀብራራው ስለ ኩሩም ልጅ እናወራለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ተቀላቀሉ፣ ሰብስክራይብ ያደርጋችሁ፣ እንደውም ቪዲዮ ላይክ አድርጉ። በመቀጠል እንግዲህ የዛሬውን ቪዲዮ አይታችኋል። ሶሲ፣ ቡሪካ፣ ሀይሚ፣ ዳኒ ተገናኝተው ነበረ ማለት ነው እና ዳኒ በዛ ሲወጣ በዚህ ሲወርድ ተናገር ቆይ ተናገር አራ ተናገር አራ ቆይ እያለ ማለት ነው እምቢ ብሎ ሳይናገር ሆዱ ያለውን ነገር ይዞ ታዲያ ማለት ነው እሱ ምንድነው እንግዲህ ሀይሚን አፈቅረሻለሁ ማለት ነበር የቀረው። እሱንም ለብቻዋ ነው ምነግር ለብቻሽ ነው ምነግርሽ ብሎ ሸር አደረገላት ማለት ነው። ሶሲም የጻፈችው ጽፋ ሸር ያደረገችው ነገር አለ። እስኪ እናንብበው። ሲ ምን አለች? አቶ ዳኒ ሮስት፣ ቅሌት፣ ጌጥ፣ ወራዳ ተያይዛችሁ ገደል ግቡ። ሮስት ምንድነው ቤተሰብ ነው ከማንበብ ተሳስጀ ነው ብላ እንደዚህ ዛርጋ ፖስታታለች ማለት ነው። አዎ ተያይዘው ከቴሌቡ ሲጀመር ሃይሚ ፊት ሰጥተዋለች ለዳኒ ማለት ነው። ሃይሚ ዛሬ ብሩኬ አየሽ፣ ይሄን ነበር ስልሽ የነበረው እያለ ነበር ብሩኬ ሃይሚን ማለት ነው። እና ሃይሚ ለዳኒ ፊት ስለሰጠችው ሃይሚ የምታፈቅረው እኮ ብሩኬን ብሩኬን ነው። ነገር ግን ምን እንደሚያስለጥልጣል ከተላሰው ጋር አላቅም። ምን እንደሚያስለጥልጣል ነገር ፍለጋ

ተናዶ ቀንቶ ቀንቶ ማስቀነት ትፈልጋለች። ሀይሚ እኔ እንደተረዳሁት ፍቅር ደግሞ የሆነ ጊዜ ያ ሰው የሚወዳት ሰው ብዙ ጊዜ ስታጠፋ ይቀናል፣ ሊ ቆጣታል፣ ሊመክራታል ደጋግሞ ደጋግሞ ሲደረግበት ግን አንድ ቀን ጥሏት ይሄዳል ማለት ነውና ቡርኬ ቀብራራው ተዋት። ይችን ቺ ነገረኛ ሆናለች ሆነለች፣ ተዋት ማለት ነው። ሀይሚም ተዋት። ከፈለገች ካዳኒ ጋ ትሁን፣ ከፈለገ ዳኒ አሜሪካ ሚዟት ይሄድ፣ ከፈለገ ካናዳ፣ ከፈለገ ዱባይ ብቻ እፈለገበት ሀገር ይዟት ይሄድ ማለት ነው። ከፈለገ ግን እኔ ለሀይሚ የማያዝ ነው ነገር ቢኖር ምን እንደው ታውቃላችሁ? ቡሪኬን እያፈቀረችው ግን ከሌላ ሰው ጋር እንዳታጣው እያፈቀረችው እንዳታጣው ይሄ ልጅ የቆረጠለት እንደው የቀን ወይም ደግሞ ቡሪኬም እሷን መለመን መለማመጥ ምናምን ምናምን ምናም ምናም ያቆመ ቀን የዛን ቀን ሀይሚ እንዳትጎዳ በጣም ፈራለሁ። እንዳት ምክንያቱም በጣም ስለምትወደው ማለት ነው። በጣም ነው የምትወደው። ነገር ግን እንዳያችሁት በቃ እሱ ማናደር ምናምን ነገር ትፈልጋለች፣ ማስቀናት ምናምን ትፈልጋለች ማለት ነው። እንደዚህ እንደዚህ በምታደርግበት አንዴ ሁለቴ ችግር የለውም፣ ግን ደጋግማ እንደዚህ በምታደርግበት ሰዓት ይሄ ልጅ ተስፋ ቆርጦ ወይም ደግሞ የተዋትለት ይች ልጅ በጣም ትጎዳለ፣ በጣም ትሰጸታለ። ሶስትና ሶሴም ትናንትና ነግራታለ። ሀይሚ የሚቆጭሽን ነገር አታድርጊ፣ የሚቆጭሽን ነገር አታድርጊ ብላታለች ማለት ነው። ምክንያቱም ይሄ ልጅ ከሌላ ሴት ጋር ቢሆን ለምሳሌ አሁን ከሶስ ጋ ቢሆን ሀይሚ በጣም ነው የምትናደደው፣ በጣም በጣም ስለምትወደው በጣም ነው የምትጎዳውም በጣም ነው የምትናደደው ማለት ነው። ግን ደግሞ ለምኗታል፣ በጣም ብዙ ጊዜ ለምኗታል ከእንግዲህ ከእሷ እሷ እንደፈለገች ከማንም ወንድ ጋር ዝም ብላ የሆነ እንትን ማለት ከፈለገች እሱም በቃ ወይ ብቻውን መኖር ይመርጣል ወይ ደግሞ እንደማንኛውም ሰው ከአንዷ ሴት ጋር ወይ እንደገና ህይወት ጀምሮ መኖር ይችላል ማለት ነውና፣ እሷ በቃ እየተማ ይሄድ ብላ በቃ በጣም በቡሪኬ ላይ እየቀለደችበት ነው ያለችው ማለት ነው። ቡሪኬ ቀብራራው የእውነት ተዋቸው ማለት ነው። ሁላቸውንም ተዋቸው። አንተ ብቻ ሰላም ሁን የእውነት በጣም ሃይሚን በጣም ለምኗታል፣ እንደ ቡርኬ። በነገራችን ላይ አሁን እነሱ ፍቅረኛ ሞች ነን ብለው ወጥተው ሜዳ ላይ አላወሩም ባፋቸው፣ ነገር ግን በሚሰሩት ነገር ሃይሚና ቡርኬ ፍቅረኛ ሞች እንደሆኑ አድርገን የምንወስዳቸው ናቸው። ብዙ ነገር ብለውናል፣ ልጅ እንወልዳለን፣ ኧረ ብዙ ነገር ብለውናል። ያን ያን ሁለንትን ብለው ሀይሚ ከሌላ ሰው ጋር እንደዚህ በሆነ በቀላል ፕራንክ በተደረገ ነገር ሰበብ አድርጋ ይህ ሁሉ መፍጠሯ የእውነት ትክክል አይደለም። ሲጀምር ሴት ልጅ ስትለመን ይበስባታል። ሴት ልጅ እውነቴን ነው፣ ሴት ልጅ ስትለመን ይበስባታል። ሴትን ልጅ ሲተዋት ነው፣ ሲተዋት ነው ሁሉ ነገር የሚገባት ማለት ነው። እና ቡሪኬም ተዋት። ለራስ ጊዜ ስጥ። ራስ ፏብል ራስ አትጨናነቅ። እንደፈለገች ትሆን ማለት ነው። እንደፈለገች እንደፈለገች ትሆን። ለራስ ዘና በል ከቻልክ እንደውም ከሶሴ ጋኑ ቶሎ ማለት ነው። ህይወት እንደዚህ ነው። ነገ ሌላ ቀን ነው። ከሶሴ ጋኑ ቶሎ። ሲጀመር ድሮስ እኔ ድሮስ ቡሪ ካኮ ከሀይሚጋ ፍቅረኛ ሞችን አላለም። አሁንም ከማን ከሶሴ ጋር መስራት ይችላል። ከሀይሚጋ እንደሚሰራውም ከሶሴ ጋር መስራት ይችላል። ሀይሚ ካሻፈራት ማለት ነው። በጣም ጨዋ የሆነች ልጅ የእውነት ብልሽት አለች ማለት ነው ብልሽ ሽት አለች። እኔ እንጃ ወይስ ወይስ ለማስመሰል ነበር ጨዋ ሆነ ይኖራችሁ። እኔ በቃ የሀይሚ ነገር አሁን ላይ ግራ ገብቶኛል። በፊት የማውቃት ሀይሚና አሁን የማያት ሀይሚ አንድ አይደሉም። ሲጀመር አሁን ብዙ ነገሯ ተለውጧል ይወጣል የሰው ልጅ መለወጥ፣ ግን በጥሩ ነገር ነው እንጂ በመጥፎ ነገር አይደለም። የሰው ልጅ የምትወዱት ሰው በጥሩ ነገር ተለውጦ ስታዩት በጣም ነው ደስ የሚላቸው። ነገር ግን የምትወዱት ሰው ወደ መጥፎ ነገር ሲሄድ በጣም ነው የሚደብራችሁ። ያ ሰውን በጣም ነው እንትን የሚላችሁ። እና ሀይሚ በጣም በጣም ስነ ስርዓት ያላት አነጋገሯ ራሱ አሁን እኮ አነጋገሯ ራሱ ማለት ነው ጭቃ ጭቃ ነው የሚለው፣ እውነት የክረምት ጭቃ ማለት ነው። የክረምት ጭቃ የሆነ ቃልት ገቡበት በጣም ያስፈራል። ልክ እንደዛ ነው አሁን ንግግሯ የሀይሚ ማለት ነው። ለቡሪካ ምንም ምንም እንትን የላትም። ይሰማዋል፣ ይከፋዋል፣ ምናምን ነገር የሚል አስተሳሰብ ምንም የላትም ማለት ነው። እንግዲህ አሁን ብሪ አሁን ዳኒ ፍቅሩን ፍቅሩን ይገልጽላታል። አፍቅሻለሁ ይላታል። ብዙ ነገር ይላታል። ብዙ ዘፈኖችን እየለቀቀ ነው በነገራችን ላይ ዳኒ ማለት ነው። ኢንስታግራም ላይ ብዙ ዘፈኖችን ለሃይሚ እየለቀቀ ነው እና አሁን ከ ከሃይሚ ሶሲ ከቡሪኬ ጋር ስትሆን ሃይሚ ልቡ ያለው ቡሪኬ ጋር ስለሆነ ምንም ምንም ደስተኛ አትሆንም ከ ከዳኒ ጋር ብትሆንም ለራሱ ማለት ነው ይሄ ህልክ ይዟት ይሄ መነጫነጭ ይዟት ይሄ የማይሆን ነገር ይዟት ከዳኒ ጋር መሆን ብትጀምር መኖር ብትጀምር ራሱ እውነት ልቧ ያለው ቡሪኬ ጋር ስለሆነ ምንም ደስተኛ ሆን አትኖርም። እና ሱሲም በጣም በጣም እንደሚቆጫት እየነገረቻት ነው። ደጋ ትናንትና ሸር ስታደረግ ቪዲዮዋን የሚቆጭሽን ነገር አታድርጊ ታይ ታዩ እያለቻት ነው ማለት ነው ነገር ሀይሚ አልሰማም እያለች ነው ሀይሚ በቃ እኔ እንጃ አሻፈረኝ እያች ነው በአሁን ሰዓት ማለት ነው። ለዛ ነው የድሮ ሀይሚ አይደለችም እያልኩ ያለሁት። የሆነ ድሮ እኮ በቃ ስን ስርዓት ያላት ልጅ ነበረ። ማንንም አሁን እኮ ስድብ ለራሱ ተምራለች። አንተ እጅል አንተ ረእም የሆነት። በጣም እኔ እንደነገርኳችሁ ተዚህ በፊትም ተናገር ያለው መስለኝ፣ እዚህ ቱብ ላይ ብዙ ሰው በብር ተቀይሯቸለው፣ በብር የሀይሚ ደግሞ ለየት ታለብኝ ማለት በጣም አበዛችሁ። በጣም ተጨማለቀ የሆነት